እቲ ዛሬ ብሩኬ ዕድደት አክብረዋል አክብረዋል። ደስ የሚል ነገር እንግዲ አንብየ ከልለች ኬካን ቆርቶም ብሎ ፀጉር እያሸሸ ኬኩን ቁረስ ሲባል ኬኩ መቁረስቶ ወደ መሬቱን እየወጋ ማለት ነው። ደብሮት ነበረ እንግዲ ሰፕራይዝ አድርጎት ማለት ነው። አልሚዬ ተደብቃው ማለት ነው። ትንሽ ጊዜ ተጨናንቆ ሊሞት ነበረ ላቸዋለሁ። በጣም የሚገርም ደስ የሚል ጓደኞች እንግዲህ ተሰብስቦ እናቱ ቤተሰቦች ሁሉም ተሰብስቦ ደስ የሚል ልደቱ ነው ያከበሩለት። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች የሚናቸው ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበለልኝ። ሰላም ሰላም ፕሮቴስታንቶች እንዲህ ናችሁ ባላችሁበት አዳኝ ጠብቅልኝ ነው። ቤተ አዲስ የሆናችሁ ሲያብሰሩ እስክዳድ ላይ ከኮሜንቲ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሸላይ በማድረግ አበረታቱኝ። ዛሬ ደግሞ ብሩኬ እንግዲህ ልደቱ ሲጠበቅ የነበረ በጉጉት ሲጠበቅ የነበረ ልደቱ ተከበረለት ማለት ነው። በጣም ደስ የሚል ነገር የሚያጓጓ ማለት ነው። በዛ ላይ ደግሞ ፍቅራቸውን የሚገልጹ መልካም መኝኑ ምኞታቸውን እየገለጹለት ምን ያሉት ማለት ነው። እንግዲህ ቡታጀራ ላይ ነው እየተከበረለት ማለት ነው። እንግዲህ ቡታጀራ ላይ ዶክቴር ሁሉም ተደርጎለት በጣም የሚያምር ሁኔታ አዘጋጅተው ምን ብሎ ሰፕራይዝ ነው እያረጉት ማለት ነው። ሰፕራይዝ ሲያረጉት እንግዲህ ሀልሚዬ እንደሌለች አድርጎ ሀልሚዬ ተደብቃ ሁሉም ነገር አዘጋጅቷት ከጨረሰች በኋላ እሷ ተደበቀች ማለት ነው። ታውቃላችሁ የሀልሚዬም እናት እንግዲህ ልጅታቸውን እየተከበረላቸው ነበረ። ፍቅር ያሸንፋል ማለት ነው እንግዲህ ፍቅር ስላሸነፈች እሷ እናቷንም ጥላ ወደ ፍቅር ዋጋ ነው እየመጣችው እንግዲህ ማለት ነው። እናቷ ደግሞ እህቶቿን እያከበሩላት ነበረ አይቼ ያለው ቪዲዮን አልሰራሁም እንጂ አይቼ ያለው ማለት ነው። በጣም ደስ የሚል ማለት ነው እንግዲህ ብሩኬን እና የብሩኬን ልደት እና የአልሚዜ እናት ልደት አንድ ቀን ነበረ ማለት ነው። በጣም ደስ የሚል ሁኔታ ማለት ነው። ግን አልምዬ ወደ እናቷ ሳትሄድ ወደ ፍቅረኛዋ እንግዲህ ብሩኬ አብሮ አዳገዋና ብዙ ላይፍት ያሳለፈችበት ብዙ ነገር ያደረገችበት እሱ ጋር ተመለሰች ማለት ነው። እንግዲህ በጣም ደስ የሚል እንግዲህ ኬኩ ምናምን ተዘጋጅቶ ምን ብሎ አልምዬ ተደብቃ ብሩኬ ሊያመጡት ሄዶ ነበረ። ብሩኬ እንግዲህ አይኑን አስሮ ይዞት ሲመጡ ሲያይ አልምዬ የለችም። አልምዬ ሴት አለች ብሎ ጠየቀ። አልምዬ ሴት አለች ሲል አልሚዬ አትመጣም፣ አባቷ ከልክሏታል አሉት። አባቷ ከልክሏታል፣ አትመጣም አሉት። እንዲህ በእናታችሁ ደስ አይልም በጣም ብሎ ደበረው። ፊቱን በፊት ፈገግ ያለው ፊቱ አልሚዬ ሲያጣ ፊቱን አይጠቁርም? ጉድ ከሆነ እውነት በጣም ነው ግሩም ያለኝ። ከዚ ምን ነው ምን ነው የሚስለው፣ በቃ አልሚዬ አትመጣም፣ ኬኩ መቁረስ አለብህ ምናምን አሉት። አይ አልሚዬማ መምጣት አለባት፣ ደውሉላት። በእናታችሁ ደስ አይልም በጣም ነው የሚያስጠላው አለ እዛ ያው ተደብቃ ነበረ። ተነጋግሮ ነው የተደበቀችው ማለት ነው። ኬኩን ቁረስ ምናምን ሲባል፣ እናቱ ደግሞ ተጨናነቀች። ሚስቱ ሲጨናነቀ ያህን እንዳትነግር ስላለቻት፣ እንዳትናገሪ ብላት ነበረ። ምንም ቢጨንቅሽም ዝም በይ እንዳትነግሪ ብላት ነበረ። ያ የወለደች እናት ናት፣ ግን ያህን ብሩኬ ሲጨናነቅ ልትነግረው ፈለገች። ትነሳለች፣ ትቀመጣለች፣ እናቱ ማለት ነው ትንሽ ትቀመጣለች። አይታችኋል ትናንትና እና ደግሞ ሀልምዬን ብሩኬን ምን እንዳረጋት አይታችኋል ማለት ነው። ሰፕራይዝ አድርጓት ነበረ። ሰፕራይዝ ሳይሆን ብራንክ አድርጓት ነበረ። እናቱ ቤት ከትናንት ወደ እናቱ ቤት ሄዳ እናቷ እግር ላይ ተኝታ እናቷን ጸጉሯን ዳበስ ዳበስ ያደርጓት ነበር። ብሩክ እናቴ ማለት ነው። ከዛ ብሩክ የስቆ ነበረ። ከዛ ትናንትና ደሞ ተትናንት ወዲያ ደውሎ ጠርቷት እንዴት ነው እኛ ቤት ምትመጪ? እኛ ቤት እኮ ሽማግሌ ሳይላክ በእኛ ሰው ሳይመጣ ምንም እንትን ሳይደረጉ እኮ እናት ቤት አይመጣም። ሁለተኛ እንዳት መጪ የእኛ ቤት ብሏት አልቅሳ ነበረ። እንዴት አትምጪ ያልከኝ ብላ በጣም አልቅሳ ነበረ ማለት ነው። እና አንቺ እንባሽን ቶሎ ነው የሚያቀርብሽ እንዴ? ምን ሆነሽ ነው? እኛ ጋር እንዴት ነው የምትመጪ አታፍሬ ወይ ምናምን ብሎ ምግቡ ደግሞ ጨረሱ እየተመላለሽ ምናምን ብሎ እንግዲህ እንትን አላት። ብራንክ አድርጓት ነበረ። እሷ እውነት መስሏት አልቅሳ ነበር። አልቅሰች በጣም ማለት ነው። እዛ ቀን ማለት ነው። መልሰው ደግሞ ቶሎ እንትንሳትን አረጋጋት። ብሩክ ነው የረኩሽ ምናምን ብሎ ማለት ነው። እንግዲህ ዛሬ ደግሞ ልደታቸው። እዘም ቀን ያወሩ ነበረ ልደቴ ደረሰ ምናምን ሲላው በጉጉት የጠበቅን ነው ለጌማ በቃ ምናምን እያለችው ነበረ። ከዛ ያው እናቷንም ልደት አለባችሁ ልደታቸውን ያከበሩ ነበር። እህቶቿ ተሰብስቦ አልሚዬ ግን በቃ ይታቃላቸው። ፍቅር ያሸንፋል የሚባል እውነት እያለ ነው ማለት ነው። ታ ወደ ብሩኬ ነው የመጣችው። ብሩኬን ሁሉም ነገር አዘጋጅታ እንግዲህ ልጆቹም ጓደኞቹም እናቱም ወንድሞቹም ተሰብስቦ ማለት ነው። በጣም የሚያምር ሁኔታ መምሮን ሁኔታ ማለት ነው። ልደቱን እያከብሩለት እንግዲህ ተዘጋጅተው ዝግጅት ተደርጎ ነበረ። ከዛ በመሀል ሀምዬ እንዳልኳችሁ ሀምዬ ተደብቀች እና ብሩኬ ነው አርጋ አስሮ ሲያመጡ አምዬ ከሌለች ብሎኬ ቁቁረስ ሲባል ማለት ነው። ሞቁረስቶ ጣውላውን ይመተዋል። ጣውላ እየመታ ነው። ይሄ ደግሞ አፒ በርዴ ቱ ዩ እያለች ትታመጣለች። ከዛ ደንገጠ እና ደ ፈገግታ እንደሚመስላችሁ እንዳለ ተነሱ፣ ሳቆላችኋለሁ። ከዛ በኋላ ተፈነዳ። በቃ ምን ልበላችሁ ሌላ ነገር፣ የእኔ ንጉስ ትዕስት ቁጭ በልልኝ ስትለው አራምዬ ብሎ አፈረ። ብሩክ ከሱ ያፈራ እንዴ? አትሽኮርኮርማ እንዴ! እንዴት ምታፍራለህ እንዴ? አለችው የሁላቸው ምኞት እስቲ ምኞቱን ግለጹለት ብላ መጀመሪያ ከእናቱ እናቱ እንግዲህ በጣም ብሩክ እንደምትወደው ብሩክ እንዴት እንዳደገ እንዴት እንደሆነ ክብር እንዳለው ሁሉም በቃ እንደምትወደው ሁሉም ገለጸችለት። ወንድሞች ሁሉም ብሩክ በጣም ጥሩ ሰው እንደሆነ ከራሱን አሳልፎ የሁሉም ነገር የሰው እንደሚሰጥ በቃ የሰው እያለው ጸባይ የሰውዬ ያለው ከረጢት በቃ ያለው ልቡ ብሩኬ በነገራችን ላይ እኛም እያወቅ ነው ያለው ክብር ያለው ልጅ ነው። በጣም ደስ የሚል ልጅ ነው። በነገራችን ላይ ያስታውቃል ማለት ነው። ስለዚህ ልጅ የሚጎዳት እና የማይጎዳት ነገር የሚያውቅ ልጅ የብዙ ሰዎች ራሱ ሲናገር የብዙ ሰው እንትን ሲያወራ ራሱ በጣም ነበረ። ስሜታዊ ሆኖ ነበር የሚያወራው ማለት ነው። ምሽ እንደንድ አንዳንድ ወንድ አይደለም። እውነት ብሩክ የሚባል ልጅ በጣም ወንድማችን ማለት ነው። ክብር ልን በጣም ጥሩ ልጅ ነው። እኔም አሁን መልካም ልደት፣ መልካም የፍቅር ጊዜ የሆንልህ፣ መልካም ልደት የሆንልህ፣ እንኳንም ተወለድክልን፣ ሺህ አመት ኖርልን። እሺ ወንድማችን፣ ሺህ አመት ኖርልን። እውነት በጣም ደስ ብሎኛ ማለት ነው እና እናቱን እንግዲህ ገለጠች በኋላ ወንድሞችም ለእያንዳንዶቹ ተላልቃችሁ ታላላቆች ወንድሞች ነበረ። እነሱ ምኞታቸውን ገለጽ ማለት ነው። ይነ ሀልሚዬም ወንድም የእንትና ሀልሚዬ ስላችሁ ችኛው አይደለች። ማን ሌላ እንትና ማለት ነው። ያችኛው ሀልሚ ማለት ነው። የእሷም ወንድም ነበረ። እነሱም ሁሉም ብዙ ወንድማሞች ያው ተከፋፍሎ ነበረው። ያው ታውቃላችሁ፣ ሁሉም አንድ ጊዜ በአንድ ቦታ ቁጭ አላሉም። ተከፋፍሎ ተከፋፍሎ ነው ልደት ያከበሩት ማለት ነው። በጣም ደስ የሚል ነገር ነበረ። እኔ እንግዲህ ምኞታቸውን ጓደኞቹ ራሱ አብረው ስናድግ ጀምረን ብሩኬ ምን አይነት ልጅ እንደሆነ ምን አይነት እንደሆነ ሁላቸውም እንግዲህ የውስጣቸው የልባቸው ሁሉም ተናገሩ። ከዛ መጨረሻ ላይ ማን ይናገር? ፍቅረኛዋ አልሚዬ። አልሚዬ መናገር አቃታት። ስለ እሱ እኔ እውነት ተናግሬም አላበቃም። ለዚህ ያደረሰኝም እሱ ነው። እኔ በአፍ ብቻ መናገር ምንም አያደርግም። ሁሉም ነገር በልቤ ነው። እኔ ብሩኬ ካወቁት ጊዜ ጀምሮ በጣም ብሩኬ በዛ ሰዓት አንገቱ ሰብሮ እንባ ተናንቆት ነበረ። ለምን ሁሉም ደስታቸውን ሲገልጹለት ያለው ምኞታቸው ሲገልጹለት በጣም ደስተኛ ነበረ። በጣም እላችኋለሁ እና እንትን ብሎ ነበረ። በጣም ተሽከርክሮ ደግሞ በዛ ላይ ማለት ነው። አልምዬ በጣም ጎበዝ ሆናለች። በነገራችን ላይ በፊት በጣም አይናፋር ፈሪ፣ በቃ እንትን የምትላት መስሎኝ ነበር። አሁን ግን አይና ውጪ ሆናለች። በእውነት ደስ የሚል ነገር ደግሞ አፏ ራሱ ይጣፍጥ ማለት ነው። ማሻአላህ፣ ደስ የሚል ምኞቷን እንግዲህ የእሱም እኔ ኑርልን፣ እንግዲህ የዘላለም ብላ በቃ ብዙ ምኞቷን የገለጸችለት ማለት ነው። እኔ በአፍ ብቻ መናገር ምንም አያደርግም፣ የውስጥ ነው ሁሉም ነገር የሚያውቀው አለች። እና እንግዲህ ብሩክ ጓደኞች ሁሉም ተሰብስቦ፣ ቤተሰቦች ሁሉም ተሰብስቦ ስለ እሱ ጥሩነት አንድ ሰው አንድ ሰው እንደዚህ ያደርጋል ብሎ እንግዲህ የተናገረ ሰው የለም። ሁላቸውም በደስታ እንደዚህ ጥሩ ሰው በመሆኑ እና በቃ ምን ልበላችሁ በመሆን ሁሉም ሰው ገለጹለት ማለት ነው እና ብሩኬ ብሩኬ በነገራችን ላይ በጣም ጥሩ ሰው ነው። እኛም እናውቃለን የቤቱ በሮች ሁሉም ሰው ያውቃል አንተ ጥሩ በመሆን ጥሩ ነገር እንደምታስብ እያለ የሰው ራሱ የምሽ ያን ጊዜ የሌላዎቹም ራሱ ጥሩ ጥሩ ነገር እንደምታስበው አንድ ጊዜ ተሰምቶብህም ተነግሮብህም የሆነ ነገር ታይቶብህም አይታወቅም በፊት ነበር አንድ ጊዜ እንግዲህ ብራንክ ያረካት ጊዜ እዛ ጊዜ ትንሽ ተጋጭታችን ነበረ ሁሉም ሰው አዝኖ ነበረ በዚህ ፍቅራቸው ላይ እንዴት ነው ሰይጣን ነገር የገባባቸው ብሎ ብዙ ሰው አዝኖ ነበረ። ያን ያህል ሁሉም አልሐምዱሊላህ ቀረ ማለት ነው እና አሁን ወደ ፍቅራቸው ተመለሰ ማለት ነው። እነ በጣም ደስ የሚል ማለት ነው እውነት እና ብሩኬ እውነት እኔ ምኘቴ ተመኝቴ ላይ ያለው ሺህ አመት ኑር አንተና አንሚዬ አንተ በፍቅር እንግዲህ በደስታ በአንድነት ተጋብታችሁ እየተመኛችሁ ትመንታመንታ ልጆቻችሁን ወልዳችሁ እነሱን ልደት ልታከብሩ እያቆያችሁ ማለት ነው። በጣም ደስ የሚል ልደት ነው። እንግዲህ የሚያምር ሁኔታ ነው። ደግሞ የተከበረለት ማለት ነው። እንግዲህ እድሜው ስንት እንደሆነ ግን አላየሁትም። እድሜውን እንጃ ስንት እንደሆነ አላየሁትም። ወላሂ የኔ ራሱ እናቱ ምናምን ሲገልጹ ማለት ነው። በጣም በጣም ነው። ስሜ ደግሞ ሆኜ እየሰማሁ ነበረ። በጣም እላቸዋለሁ። እስከ መጨረሻ ነው እየሰማኋቸው የነበረው። እና ምኞቴን እኔም ተመኞልክ ማለት ነው። ብሩኬ በዚህ ጸባይ አይቀየርብህ፣ ይጨምርልህ። የሴት ልጅ ክብር ያለህ ልጅ ነህ። ዋና ሴት ልጅ ክብር ሲኖር ወንድ ልጅ ሲያከብራት ያለውን እንዱ ቁጭ ቢያጠገቢ ብሎ እኮ የኔ ደምራራ ምን ነው ብሎ ራሱ በቃ ታቃላችሁ። ደስታውን ስኒ በፊት ደብሮት ነበር፣ ወላሂ ኬኪ ይቆረጥ ሲባል ማለት ነው በጣም ይደብራል። ሼም ነው ብሎ ማለት ነው፣ በጣም ከብዶት ነበረ። ልክ እሷ ስትመጣ እኔ ፈገግታው እኔ ግርት ነው ያለኝ። እንግዲህ ጓደኞቹ ያህል ጊዜም ገለጹላት። አንዜም እንዴ እኔ እኮ አደለሁም ልደቴ ስትል፣ አይ አንቺን ምድሜና ጤና ይስጥሽ፣ አንቺም በአንቺ ነው በሱ ነው አንቺንም ያወቅንሽ ብሎ ያህል ጊዜ ራሱ ደስታቸውን ገለጹላት ማለት ነው። ያው ቃላቸው ወደፊት እንግዲህ እንደሚጋቡ ፍቅረኛ ሙት እንደሆም ላይ ነው ያሉት። በዚህ በፊት በዚህ በኋላ ደግሞ ባለ ዳር ምናምን ሆኖ ነው የምናገኛቸው ማለት ነው። ምኞታቸው ሁሉም እንግዲ ደስ የሚል እንግዲህ፣ ዘንድሮ በዓል ነበር እያሳለፉት ሁለታቸው ማለት ነው። እንግዲህ ቤተሰቦች ይህን ይመስላ እንደምትወዱት ተስፋ አድርጋለሁ። የብሮክ ሁላችሁ መልካም ብላችሁ። ምኞታችን ግለጽ ግለጽለት ማለት ነው። በሌላ ጊዜ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። መልካም ልደት ይሁንልህ ብሩክዬ።